ሄርሜላ ጋር እንድትጋቡ እንፈልጋለን። አሁን ላይ ሚስት እንደሌለ እናቃለን። ብቸኛ እንደሆንክ እናቃለን። ቀድሃል በሰማንያ ቀድሃል፣ ምንም ተፈራርመሃል እና ሄርሜላ አሁን ላይ እንድታገባት እንፈልጋለን። ቤተኛ ምስክል ይከበርበት ቦታ ነው ይፈልጋል። በቃ ትወድሃለች፣ ታፈቅድሃለች። ለአንተ የምትገባ አይነት ሴት ነች፣ የዋህለች ታውቃታለከኛ በለና የፍቅር ጥያቄዋ እንድትቀበላት ተቀበላት። አብራችሁ እንድትኖሩ እንድትጋቡ በቃ ብዙ ወግ ማድረግ እንድታሳዩ እንፈልጋለን። ቆንጆ ቆንጆ እንደራሷ ቆንጆ ቆንጆ ልጆች ምናምን ትወልዳለት እሷ ማለት ነው። የመሬ እናንተ ትክክልናችሁ ነገሮች ወይኔ ራሴን አላቀም። ከኢትዮጵያ ነው ይወጣለሁ እያለሁ በዚህ ሰት እኔ ሳላቅ ለምድሮ ነገሮች የሚደረጉት ቆይ፣ እኔ አብርሃም እኔ ተስማማህን? የመሰለኝ ከእሷ ጋር ልትዝናኑ ሌላ ሀገር ልትወጡ እንደሆነ ሰምቻለሁ። እንዴ፣ እንዴት ነው እኔ? ፓስፖርት ሰጥቻታለሁ? ምን ሰጥቻታለሁ? እሷ በራሷ መንገድ ነገሮች እንዴት ነው የምትጨርሰው? ቆይ ቀጥል። ደግሞ ፓስፖርቴ እኔ ከእኔ አልሰጠዋትም ወይ፣ እናንተ ናችሁ ልትሰጧት የምትችሉት። ብሩክ ወይ አንተ ወይ አቤል ነው ልትሰጧት የምትችሉት። እንዴት እኔ ያላወቅኩ ምን አይነት ነገር፣ በላይ ተዋሸኝ ነበር። ሩታ የቃቃ ሚስቴ ናት እንዴ በፈለኩ ሰዓት። ሌላ ሴት አምጥቼ በቃ አንቺ ሲኖር እዛ ዞር ላይ በቃ ሌላ አገባለሁ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ ሶስት ተመርጦ ከሌላ ሴት ጋር የምጋባው ነው። ቤሎ ምናምን እየመረጠች ነው። ሰላም ሰላም፣ እንዴት ናችሁ? ምንድን ነው የተገባው ትልኛ ያደረጋችሁ? ከዛም ደግሞ አሁን ደህና ነኝ እግዚአብሔር ይመስገን። ሰላም ሰውን ደግሞ መልሳችሁ ደግሞ ሌላ ነገር ይዛችሁ ትመጣላችሁ። በምን አይነት መንገድ ነ ህይወቴን እንድመራ የምትፈል በምን አይነት መንገድ እንድቀጥል ነው የምትፈልጉት? እግዚአብሔር ይመስገን፣ ስላፈቀረች እንደውም ደስ ሊል ነው የሚገባውን እሷ ነ ይመሰለስ አንተ ራሱ ህይወት የገባ ይመስለ አብረሽ አንድ እንደሚነግረ ነገር መጀመሪያ የጠየቀህ ጥያቄ ለሁሉም ነገር መልስ ይመስለኛል። አቤል የጠየቀህ ጥያቄ ሰው የሚከበርበት ቦታ ነው ተከብሮ መቀመጥ ያለበት። የሚናቅበት ቦታ ወደዛ ሄዱ ይባለው የሚገፋበት ቦታ እሱ ሁልጊዜ እየለመነ ሌላው ሰው ሌላኛው አካል ደግሞ ሁልጊዜ ተለማኝ መሆን የለበትም። ገብቶሀል። አንተም ሁልጊዜ እየተለመንክ በሄርሜላ ሄርሜላን ሁሉ ማግባት የለብህም። ምክንያቱም እዛ ጋር እየተገፋህ ነው፣ አንተም እዚህ ጋር ሰው እየገፋህ ነው። የትኛው ትክክል እንደሆነ ለእኛም ግራ እየገባን ነው ስለዚህ አንተ የምትከበርበት ቦታ ነው መቆየት ያለብን። ያ ከብር ሰው ጋር አንተን ጓደኞችም ቤተሰቦች ሁሉ ነገር ዝም ስለምል ነገሮችን እያየሁ ባላ እየስለማል እናንተን እንዳይደብራችሁ እንዳይከፋችሁ፣ ማንንም እንዳላስደብር እንዳይከፋው እያልኩኝ እናንተን ትሪት ለማድረግ በሞከርኩበት እናንተ በዚህ ልክ ለምን ነገሮችን እንትን ትላላችሁ? እኔ ከኢትዮጵያ አሁን በዚህ ሰዓት ልውጣ ብያለሁ። መዝናናት ከፈልኩ እዚህ ኢትዮጵያ ውስጥ ምናምን አሉኝ። ለምንድን ነው እኔ ሳላቅ ቀጥል ደግሞ ፓስፖርቴ የኔ ከአኔ አልሰጠዋትም? ወይ እናንተ ናችሁ ልሰጧት የምችሉት? ብሩክ ወይ አንተ ወይ አቤል ነው ልሰጧት የምችሉት? እንዴት እኔ ያላወቅኩ ምናምን ነገር በላይ ተዋሸኛለ ተስማማኔ መስለ አንደኛ ነገር ነገር ብዬ ነው ከኢትዮጵያ ወጥቼ ለመዝናናት ነው። እን እንዴ ብሩክ ምን እያስርክን ያለው? እንዴ ሴት ልጅ ነች አደለ? እኔ ወንድ ልጅ ነኝ እኔ ነው ከሀገር ወጥቼ ከእሷ ጋር ወጥቼ ልመዝናን ነው። ነገሮችን የእውነቴን ነው የምልህ፣ እንደተስማማችሁ እና ነገሮች እንዳስተካከላችሁ ነው የማውቀው። እና ማንኛውም ግን የኛ ሀሳብ ይሄንን ይመስላል። ምንድን አንተ አትቀበልም አታገባትም? ብሩክ በእግዚአብሔር ላይ ይህንን ጥያቄ ደግሞ ያሙን ላንዳታይቀ ይገባ የሆነ የልጅ ጫወታ ነው ነገሮችን እያደረጋችሁ ያላችሁ ማለት ነው። የሆነ ያለ አለ በፊት ህፃን እያለን አንዷ ሚስቴ አንዷ ባሌ ምናምን እየተባባልን እንትን ያልናቸውን ነገሮች አሁን ላይ በእናንተ እድሜ እያየሁት ነው ያለሁት። እና እንደዚህ አይነት ነገሮችን ብታቆሙ ደስ ይለኛል። ብሩክ እኔ ለራሴ ተውኝ፣ በቃ እኔ ራሴን በራሴ የመራው ማንም ሊመራልኝ አይችልም። አይደለም እናንተ ቤተሰቢና የኔን ህይወት ሊመራልኝ አይችልም። ገባ። ምርጥ ቤተሰብ አለኝ። በጣም ነው መወዳቸው። እናት አባት፣ እህት ወንድሞችን ሁሉንም መወዳቸዋለሁ። ግን የኔን ህይወት እነሱ አይመሩልኝም። ገባክ? እኔ ህሊና ያለኝ በራሴ የምተማመን በራሴ ኮንፊደንስ ያለኝ ሰው ነኝ። ከማን ጋር መሆን እንዳለብኝ አውቃለሁ። ከማን እንደሚያዋጣኝ አውቃለሁ። ምን እንደሚያዋጣ፣ ምን እንደሚያስፈልገኝ ጠንቅቄ ማቅ ሰው ነኝ። ስለዚህ በዚህ ልክ ፈርዘር ሄዳችሁ የኔን ህይወት በዚህ ልክ እንትን ማለትም አይጠበቅባችሁም። እኔ ዛሬ ላይ ይህን ግልጹን ነው የምነግራችሁ። ነገ ከነገ ወዲያ ግን ድጋሚ በእንደዚህ አይነት ርዕስ ብትመጡና ነገሮችን እንትምትሉ የምርኔት መዛዋጩ ከእናንተ ጋር ያለኝ ነገር ይቆራርጣል። እኔም ከእናንተ ጋር ያለኝ ነገር አቆራርጣለሁ። እናንተን እንዳይቀፋችሁ፣ እናንተን እንዳይደበራችሁ በብዙ መንገድ በቻልኩት ነገር የሆነ ነገሮችን እያደረኩ ሰርፕራይዝ እያደረኳችሁ አብራችሁኝ እየሰራችሁ ነገ ላይ ትልቅ ቦታ ደርሳችሁ ሰብስክራይባችሁ አድርጉ። እንዲሁም ደግሞ በቃ ከኔ በላይ ሆናችሁ ማየትን ነው የምጠብቀው። የምፈልገውም ይህንን ነው። አብርሃም ታገባታለህ። ምንም የተለየ ነገር የለውም። አብርሃም ለአንተ ሲል እንደዚህ የሚገፋን አይነት ሰው እንደ ሄራሜላ የሚገፋን አይነት ሰው አታገኙ። ምሬ ነው። ምናልባት አሁን ላይ ምንም ላይ መስል ይችላል። ለራሴ ለራሴን አውቀዋለሁ። አብርሃም ማለት ነው። አንድ መኪና ውስጥ አንድ መኪና ውስጥ ሁለት ፍሬን ነው ያለው። ለምን? አንደኛው ሲበላሽ አንደኛው አንደኛው እንትን ሲል አንደኛው ይቀይራል። እሱም ማና ማናቸው ብትሉ ብሩክና አቤል ተብዬው ኤሊዎች፣ እስስቶች ማለት ነው። እሱን ለመጣል የሚሞክሩት የሚያደርጉት ጥረት ለምን የምትሉ ሁለቱ የመኪና ፍሬን አለ ያልኳችሁ የአብርሃምን ጭንቅላት መኪና አብርሃም ለስሙ ይዟል እንጂ መኪና፣ እንግዲህ መኪና ውስጥ ገብታችሁ ፍሬኑን እናንተ ታላሽከረከራችሁ ይችላችሁ ሰው ነው የሚያሽከረክራላችሁ ማለት ነው። ስለዚህ የአብርሃምን ጭንቅላት እንደፈለጉ እንደፈለጉ መርዝ የሆነ እነዚህ ሟርተኞች በሟርት አስነክተው እንደፈለጉ እያሽከረከሩት ነው፣ እንደፈለጉ ማለት ነው። አንድ ሰው በራሱ አይምሮ፣ በራሱ እምነት ከለሉ፣ በራሱ ጭንቅላት የማይመራ ከሆነ፣ በእነሱ ጭንቅላት የሚመራ ከሆነ፣ ይህንን ጭንቅላት ፍሬ፣ ሌላ ሰው ነው የማሽከረከረው ማለት ነው። በራሴ አልተማመንም፣ በራሴ እምነት የለኝም፣ ሰው ባላይ ነው የሚመራው። ነገ ከሄራሜላ ጋር ሲመራ አንተ እኮ እንደዚህ ነበር ብለው ነው ስለ አልወርቅ ስላላቸው ለምን ከነሱ በላይ ነው? እነዚህ ሁለት ልጆች ሄርሜላ ራሱ የሆነ ነገር አስነክተዋል። እንዴት ነው አንድ ሰው ያለ ፍላጎት የፍቅር ጥያቄ የቀረበ ላይ ብላ ቤት በላ። ከዛ ሲቀጥል ደግሞ አሁን ቤሎ እየመረጠች ነው፣ ከሀገር ልትወጣ ነው። ሱፉን እኛ መርጠንልሃል። ትላንትና አመሳ የሆነ ሩት ተናግብተ ብሎ የነበርክበትን ረስተ ዛሬ ላይ በእነሱ አይምሮ እየተመራህ የጭንቅላትን የጭንቅላትን ፍሬን እነሱ እንዲመሩት እነሱ እንዲያሽከረክሩት ይፈቅዳላቸዋል። በቃ የራስ ፍላጎት እና የራስ ፍቃድ ነው። አንድ ሰው በራሱ ካልተመረ እናንተ እንዳልከው የቃቃ ሚስቴናቶ ህብረተሰቦችንም ከምታዋርም። ሁለተኛ ነገር ነገ አወዳደቀህ እንዲያምር ከፈለግ፣ በዛ ላይ የልጅህ ልጅህ የአባትና የእናት ፍቅር አግኝቶ እንዲያድር ከፈለግ አንተ በመጀመሪያ ደረጃ ከሄርሜላ በፊት አቤል ተብዬውና ብሩክ ተብዬውን አጠገብ አስወግ። ከዛ ሲቀጥል ሄርሜላ ተብዬዋ ሸርሙጣ ማለት ነው። ይቅር በለኝ ፈጣሪ፣ እኔ ሰውን ተሳድቤ አላቅም። እንዴት የወለደ ሰው ልጁን ተነጥሎ ይደግሉ ቤሉ እሱ ሳያቅ እነሱ እን። በሰው ጭንቅላት እንዳልሆነ የሚመራ ይሄ ልጅ፣ እኔ በጣም ነው የገረመኝ። የአብርሃምን የጭንቅላቱን ፍሬን እነሱ እንደፈለጉ ሲቀያይሩ፣ እንደፈለጉ ሲናዱት፣ እኔ እኮ ታየኝ እኮ በፈጣሪ ስም። ምን አይነት አስተሳሰብ ነው ያላችሁ እናንተ? ግን ምን አይነት አይምሯችሁ። እሱን ለመጣል አልወርቅ ሲላቸው እናንተ ነው ብሮም እያለሳለሳችሁ እያለሳለሳችሁ እያለሳለሳችሁ ስለሆነ ነው ወረቀቱን ክስ እንትን ብሎ ሰማንያ እስከሚቀድላት ድረስ እስከሚፈርም ድረስ ነው እንጂ እናንተ ብር እንደተከፈላችሁ። እኔ መጀመሪያ መቶ ፐርሰንት ተናግር ያለ እንዴት ነው የሰው ልጅ ርብስ አሞልዱን ፍርቅ። እኔ ልንገራችሁ፣ በሰው ጭንቅላት መምራት አልፈልግም። መቼም ይሁን መቼም እነ አብርሃም ነገ ጠዋት የሆነ ነገር ቢደርስበት እግዚአብሔር ዞር ብሎ አይወጡም፣ ምክንያቱም እሱ ስለበለጣቸው እነሱ ከእነሱ በታይ ማድረግ ነው የፈለጉት እንጂ የሚጠቅሙት አይደለም። የሚጠቅሙት ጥሩ ጓደኛ ቢሆኑ ጥሩ እንትን ቢሆኑ እንደ የእሱ ህይወት የሚመሩለት እነሱ ናቸው እንዴ? ጥሩ ህይወት ቢኖረ እኮ ከልጅ እናት ጋር ታደርግ ከዛ ተነስተ እዚህ ደረጃ ያደረሰች ያደረሰችን ምንም ብትገፋ የልጅ እናት ናት፣ ሚስት እኮ ናት። ምንስ ብታደረገ እኮ መብት አላት። እናንተ ምንድን ናችሁ እናንተ እባቦች። ይባብ ቀስ እያለ እየተሳበ አይደል? እየተሳበ ቀስ እያለ እየተሳበ አይደል የሚሄደው። እናንተም እንደዛ ናቸው። በአንድ ወገን ሩታ ጋር ትሆናላችሁ፣ ከአንድ ወገን ደግሞ እሷ ጋር እየተሳባችሁ ቀስ እያላችሁ፣ ምን አይነት ምን አይነት ብቻ። በጣም ነው የተናደዱት። እግዚአብሔርም በጣም ስሜታዊ ሲሆን ማለት ነው በጣም እናደዳል። እናንተ እንዲ ኢየሱስን ጭንቅላት ማለት ነው አላል፣ ፍሬኑንም የሚያዞሩለትም ቀጥታም ልብስ ሙሉስ ቅዱስ ይህ ፍሬን፣ የጭንቅላቱን ፍሬን በቃ እነሱ ተቆጣጥረውታል።